የዓለም ገና ቡታጅራ የመንገድ ግንባታ ፕሮጀክት እየተከናወነ ይገኛል። ይህ የመንገድ ፕሮጀክት 132.7 ኪሎ ሜትር የሚሸፍን ሲሆን ከ14 ቢሊዮን ብር በላይ የመንግስት በጀት ተይዞለታል። በሀገር በቀል ተቋራጭ እየተከናወነ ያለው ፕሮጀክቱ አሁን ላይ ስራዎች በስፋት እየተከናወኑ ነው። በኢትዮጵያ መንገዶች አስተዳደር የቡታጅራ ፕሮጀክት ማኔጅመንት ጽህፈት ቤት ስራ አስኪያጅ ኢንጂነር ኤፍሬም አበራ መንገዱ በተሻለ ጥራት እየተሰራ ይገኛል ብለዋል። ከዚህ ቀደም የነበረው መንገድ ኦልሞስት ለ ሀያ ምናምን ዓመታት ያገለገለ መንገድ ነው። በከፍተኛ ሁኔታ ተጎድቶም የነበረ መንገድ ነው። ስታንዳርዱም ዝቅተኛ የነበረ ነው። ይህ አዲሱ መንገድ ግን ስታንዳርዱን ከፍ አድርጎ የመጣ መንገድ ነው። በቀጣይ መንገዱ ተሰርቶ ሲያልቅ ከዚህ በፊት ከአራት ሰዓት እስከ አራት ተኩል ይፈጅ የነበረውን የመንገድ ሰዓት አሁን ወደ አንድ ተኩል እና ከዛ ባነሰ ሰዓት የሚፈጅ ይሆናል ማለት ነው። የመንገዱ ፕሮጀክት ስራ አስኪያጅ ኢንጂነር ኃይሉ ካሳዬ የመንገዱ ስራ በተቀመጠለት የጊዜ ሰሌዳ ለማጠናቀቅ እየተሰራ መሆኑን ተናግረዋል። ከዓለም ገና ቡታጅራ የሰርቬይንግ ስራ ነው ትልቁ ስራ። ትልቁን ስራ ሰርተናል። የዲዛይን ስራ ሰርተናል። ወደ ማጠናቀቁ ደረጃ ደርሰናል። አሁን ስራ ከጀመርን ጀምሮ እቺ ቡታጅራ ከተማ ውስጥ የቆረጣ ስራ ጀምረናል። የውሃ ማፈሰሻ ቱቦችን መቅበር ጀምረናል፣ እና የሙሌ ስራ ጀምረናል። የቡታጅራ ከተማ ነዋሪዎች ፕሮጀክቱ የአካባቢውን የግብርናና ቱሪዝም ዘርፍን ለማነቃቃት ጨምሮ በርካታ ኢኮኖሚያዊ ጠቀሜታዎች አለው ብለዋል። የዓለም ገና ቡታጅራ መንገድ በመጀመሩ እጅግ እኔ ብቻ ሳይሆን እንደ ማህበረሰብ ዳግመኛ መወለድ እንደሆነና ለከተማዋ ትልቅ አሁን የደረሰችበትን ደረጃ ትልቅ አስተዋጽኦ ሊያደርግ የሚችልና ከተማዋ ካላት ፖቴንሻል አንጻር ይሄ የሚገባት ነው ይሄ ትልቁ በር የምርት ፍጆታዎች ወጪ በማይበዛበት ወጪ በቀነሰ በአጭር ሰዓት ሊደርስ በሚወስድ መንገድ እየተሰራ ነው። የዓለም ገና ቡታጅራ የመንገድ ፕሮጀክት በሚያዝያ ወር 2017 ዓ.ም የተጀመረ ሲሆን በአራት ዓመታት ውስጥ ይጠናቀቃል ተብሎ ይጠበቃል።